ዛሬ በአዲስ ቪዲዮ ብቅ ብላ እንደተለመደው ላይክ በማድረግ ቪዲዮውን ጀምሩ እስከ መጨረሻ ድረስ በማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌም ከኛ ጋር ስለሆናችሁ ምስጋናችን ከፍ ያለ ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችን አትርሱ። መልካም ቆይታ ይሆንልን። እንግዲህ በዛሬው ቪዲዮ ሞገስ እና ብሩክ እንግዲህ ሉላን አግተው ይዘው መጥተው ቤታቸው አስቀምጠዋል ማለት ነው። መጀመሪያ ከብሩክ ቤት ነበረች፣ ግን አሁን ያው ዝና ስለሚያውቀው ማህሌትም ይዛቸው ስለምትል በዛን ምክንያት እንትን ብለን መተናል ማለት ነው። ማለት ከቤታቸው ወጥተው ቤታቸውን ቀይረዋል። ቤታቸውን ቀይረው ሌላ ቤት ገብተዋል ማለት ነው። ወይ ያው እንግዲህ እነሱ ከመውጣታቸውም እንደፈሩትም አልቀረም። ዝና ማህሌትን ይዞ እንግዲህ እስከ ደጅ ድረስ ውሰጂን ብሎ እንግዲህ ሽጉጡን ይዞ ታጥቆ ሂዶ ነበረ። ሂዶም እንግዲህ ቤት ውስጥ የቀረው አልነበረም። አልጋ፣ ክላስ፣ ሽንት ቤት፣ መኝታ ቤት፣ ሳሎን በቃ ሁሉንም ነገር ነበር ሲፈትሽ የነበረው። ግን እነሱ ቀድመው ነቅተው ስለወጡ ፈጣሪ አትርፏቸዋል ማለት ነው። እንግዲህ እነ ሞገስና ሞገስ እንግዲህ አሁን ላይ እንትናን ያመጣት ሉላን ለብሩ ማስለቀቂያ መያዣ እንጂ እሷን አሁን ላይ እንዴ በፊቱ ፈልጓት መስዋዕት ሊከፍልላት አይደለም። አሁን የፈለገው ያው ለጓደኛው ለብሩክም ሲል ቢሆንም እንኳን ዙሮ አሁን የፈለጋት እንዴ እንደገታ መልክ ነው ያመጣት እንጂ በእንትን ፈልጓት አይደለም ማለት ነው። እንግዲህ ከመጡም በኋላ ተወደኛለህ ያለችው ቃል እየገባላት ቃል እየገባችለት ነበረ። ሞገስ የሆነ ጥያቄዎች ይመጡበታል። ምክንያቱም ያመጣት ልጅቷን ይወዳታል ኦፍ ኮርስ ሲጠብቃትም የነበረ ግን አሁን ላይ የያዘባት ዋና ዓላማው ግን ለዛ አይደለም። የያዘባት ዋና ዓላማው እሷን ለእንትን ለማያዝ ሳይሆን ማስያዣ ወይም ማህሌት እግዱን ልታስነሳለት የቅድስትን ደግሞ ከስር እንድትፈታ ከሷን እንትን እንድትል ነው ያደረጉላት ማለት ነው። በዛም እንግዲህ እንግዲህ ዝና ዛሬ በጣም ነው የተናደደው። ከበቃ ማለት የሚያደርገው የሚያነሳው ነው ያጣው፣ ግን አማራጭ ስለሌለው እንትን ብሏል ማለት ነው። እየፈለገ እያስፈልጋችሁ ነው ማለትም እንግዲህ፣ አሁን ድንግጣለች። አሁን አድርጊ አልኩሽ ሁሉ ታድርጊ ያለሽ ብሏት በጣም ነው የፈራችሁ። ምክንያቱም ብሩክንም በዛ ልክ እንትን ብላ እኔ እዛ መሄድ አልችልም ምናምን ሲላት፣ እንዲያውም እንዲንች ፈረሰነሽ እንዲያደርሰሽ የምትመለሹ ነው ያላት ማለት ነው። ወደ ቤት እራሱ አልገባም ስትለው ቤቱ የቤት ቁጥር ይህን ያክል ነው፣ መግቢያው ደግሞ ይሄ ነው ብላ ካሳየች በኋላ መመለስ ፈልጋ ነበር። እሷ ግን ልትመለስ ስትል እንግዲህ አንቺ ፈረስ ነሽ እንዳድርሰሽ የምትመለሽ ብሎ ነው ይዟት፣ እስከዛው ድረስ ሄዶ እንግዲህ የመጀመሪያ ራሱ እርምጃ የሚወሰድባት እሷም ሳትሆን አትቀርም። ስለዚህ ምንድነው ያላት ከኔ ጋር በቃ አንቺ ከኔ ጋር ትሆኛለሽ ነው ያላት ማለት ነው። እንዴት ነው ካንተ ጋር ለሆን የምችለው ነው፣ እኔ ካንተ ጋር አልሆንም። ስለዚህ ከፈለግካት ልጁን አፈለገህ፣ ልጁን አግት፣ የብሩክ ልጅ አግትና ከዛ በኋላ ብሩክ ለበልጁ ስለማይደራደር ሉላን ይመልሱልሃል ነበር ያለችው። እኔ ትንስ የህፃ ልጃ ግጭ እንትን የምለው ምን ብዬ ነው? ስለዚህ እኔ የምፈልገው አንቺን ነው። ደግሞ የመጀመሪያውም ንግግራችን ያልኩሽን ታደርጊያለሽ ነው፣ እሽ ብለሽ ነው የገባሹ ያላ ማለት ነው። እሷም እንግዲህ እንዴ ቤቱን እኮ ታዲያ በስምሽ ዞርልሽ ያለውን ነበር ያልከኝ ምናምን አለችው ማለት ነው። ኦኬ ችግር የለውም እኮ፣ እሱንም እሱን ለማድረግ እኮ ነው። ታዲያ ያዘዝኩሽን አድርጊ ያልኩሽ አላት ማለት ነው። ከዛ እሺ አለች እንግዲህ ሉላ በጣም ደስ ብሏታል። እውነት ለመናገር ከሞገስ ጋር በመሆኗ ደስተኛ ናት። ሞገስ ግን ያው ላሁን እንዳልኳችሁ ለዛ አይደለም። እንትኑ ግን ውስጡ ጥያቄ እየፈጠረበት ነው። ከዝና ሸሽተን እስከ መቼ? ስለዚህ ሀገር ምን ቀይር እያለች ነው እሷ። ግን እነሱ አሁን ዞሮ ዞሮ ደውለውለታል። ለዝና ደውለው ሚስትህን ከፈለግ ማህሌትን አዝዛት፣ ማህሌት እግዱን ታንሳ ቅድስትን ደግሞ ከስራት ታስፈታት። ከዛ በኋላ ሚስትህ ቤትህ ትገባልሃለች ማለህበት እናመጣልሃለን ያሉ ማለት ነው። እሱም እንግዲህ አይ አልፈልግም ወስደሃት አለ አይደለ። አሁን ደሞ መደራደሪያ ልታደርጋት ነው ወይ እዛው መጥቼ ራሴ እኔ ወስዳታለሁ ነው ያለው። ሌላው ደግሞ እንግዲህ ዳጣ በጣም ጎበዝ ናት፣ ግን ዝናን በጣም ነው የምትፈራው። ከዛም የተነሳ እንግዲህ እንትና ጋር በጣም ነበር ስታለቅስ ብሶቷን ስትነግራት የነበረው ለሉላ ከሉላ ጋር እንግዲህ አንድ ቤት እንደነበሩ ስታለቃቀስ እንደነበር የቆየችው መጨረሻ ላይ በር ሲንጓጓ እንግዲህ በጣም ነው የደነገጡት ግን ይደን የመጣው እንትና አይደለም ዝና አይደለም ሞገስ እና ብሩክ ናቸው ግን እነሱ በጣም ነው የደነገጡት እንግዲህ ዳጣ በጣም ነው የምትፈራው አይዞሽ ከገደለኝም እኔን እንጂ አንቺን አይነካሽም አይዞሽ ነው ያለቻት ሉላ እንግዲህ ዳታ ግን አልቻለችም። በጣም ነው የደነገጠችው ማለት ነው። በጣም አስቸጋሪ ነው። በቀጣይ ክፍል እንገናለን።